አስደንጋጭ ነገር፣ አስደንጋጭ ክስተት። የአረብ ሀገር ሴቶች የዋህ ናቸው የሚባለው አንዳንድ ስርፋ ላይ ተንዝራፎ እንመለከታለን። ሴት ልጅ ጡት እንጂ ልቤላትም ይባላል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናቸውልኝ? እኔ ሰላም ነኝ፣ አልሐምዱሊላ ባላችሁበት ያለ ሰላም ራህመት እዝነት ረዴት ሁሉ ነገር አይለያችሁ። እንዲሁም ደግሞ ክርስቲያኑ ጎኖች ሁላችሁንም ሰላም ሰላም ብያለሁ። ዛሬ ደግሞ ይዤላችሁ የቀረብኩት በጣም አስገራሚ በጣም አስደንጋጭ ነገር ነው። ልብ ያለ ልብ ይበል። ሁላችሁም አዳምጣችሁ ኮሜንት ሀሳባችሁን ግለጹልኝ፣ ማለት ነው። በዚሁ አጋጣሚ ለምታበረታቱኝ እህቶች አይዞሽ ጎበዝ ለምትሉ እህቶች ከልብ ነው ማመሰግነው። እናንተም ክበሩልኝ። ዛሬ ደግሞ ይዤላችሁ የመጣሁት ውድ እህቶቼ ሁላችንም ይመለከታል። ሁላችንም ይህን ድርጊት እናደርገዋለን እያልን አይደለም፣ በነገራችን ላይ ለምሳሌ እዚህ ሀገር የሆነ አንድ ሀበሻ የሆነ አንድ ነገር ክስተት ካደረገ ሁሉም ሀበሻው እንደሚጠራ ያንን አይወክልም። እኔ አሁን ላይ የም አስረዳችሁ ማለት ነው እዚህ ውስጥ ያለን ተግባር እዚህ ውስጥ ያለን እህቶች ታሆኑ እንድንታቀብ የሚለው ነው ማለት ነው ይዤላችሁ የመጣሁት በመጀመሪያ አብዲ ደረሳ ወይም ደግሞ አብዲ ወሎ የለቀቀውን ቪዲዮ አዳምጡት። እናግባ ስንል ግራ መጋባት፣ አናገባም ስንል ብዙ ክስተት ይከሰታል። በዚሁ አጋጣሚ ትዳር የሌለን እህቶች አላህ መልካም ትዳር ይወፍቃችሁ፣ ይወፍቀን ነው የሚባለው። የለለን ማለት ነው። ያለንም ደግሞ አላህ ጥሩ ትዳር ያደርግልን ማለት ነው እና ዛሬ ዘላችሁ የቀረብኩት ውድ ፋሚሊ ቤተሰቦች በጣም ደንግጫለሁኝ። ታሪኩ እንዲህ ይላል አረብ ሀገር፣ ሆና እንግዲህ ትዳር በምንድን እንደሚመጣ አይታወቅም። አሁን ላይ ግን አይደለም በሶሻል ሚዲያ ትዳር ተመስርቶ እንዲህ ስላችሁ በሶሻል ሚዲያ ትዳር ውስጥ የገባችሁ ቶች ልትቃወሙ ትችላላችሁ ጥሩ ትዳር ያላችሁትን አይደለም እኔ የምወክለው እንደዚሁ ግን በሶሻል ሚዲያ ፋሚሊ ሳይሰማ ለራሳችን ጨርሰን የምንሄደው ሂደት እውነት ውጤታማ አያደርገንም ማለት ነው አባይቢ እና ምንድነው፣ እዚህ ሀገር የምትኖር እህት ልክ እንደኛው የአረብ ሰራተኛ ነች። እንደ ማንኛውም ሰው ፍቅር ያዛት ስት እንግዲህ ፍቅር ይይዛል፣ ሁላችንም ቢሆን። ከልጁ ደግሞ ሀገር ቤት ነበር እና ያወራሉ፣ ያወራሉ። እሷም ወደ ሀገር ለመግባት ወስና እንግዲህ ፋሚሊ እሱ እንዳስረዳ ከሆነ ፋሚሊ ሁሉ ነገር ሳይሰማ እሷና እሱ ነው የጨረሱ እና በገባኝ ሰዓት እንግዲህ እሱ ይቀበላታል እዚህ ላይ በጣም ስህተት አለን ለሌሎቻችን መንገድ ላይ ያለን እህቶች እንድንታቀብ አርአያ ሆናለች ማለት ይቻላል ምንድነው? ቤተሰብ እንኳን ቤተሰብ ሳይሰማና ቤተሰብ እራሱ ሰምቶ፣ የአሁኑ ወንዶች ታውቃላችሁ፣ አልጫዎች አሉ። እንደዚሁም ደግሞ ስሬስ በተዳራቸው ቆራጥም ጀግኖች አሉ። እናንተን አይወክልም። እናንተን አይደለም እየተናገርኩ ያለሁት። ዝም ብሎም ይሽለጠለጣሉ ውሃ ውስጥ አሳ እንደሚሄድ እንደማይያዝ እንደዛ አይነት ወንዶች ይኖራሉ። እና ልጅቱ ይቀበላታል። ከተቀበላ በኋላ እንግዲህ ክላስ አለው። እዛ እንግዲህ ይዟት ይገባል። አዲስ አበባ ላይ ኤርፖርት ይጠብቃታል። እንግዲህ እሷ ቤተሰብንም ማንንም ምንም አላሰማችም ብሏል፣ እሱ እንደገለጸው። ከዛ ይቀበላታል እንግዲህ አንድ ቤት በእኛ በሸሪአ ተቃላችሁ አጀነቢይ ወንድ አንድ ወንድ አንድ ሴት አይቀመጥም፣ ሶስተኛ ሸይጧን ቢሆን ይባላል። ስለዚህ እነዚያ ልጆች እንግዲህ እንደተቀመጡ ያው እሱም ወደ ሌላ ውስጥ ሲገባ እሷም ደግሞ አይሆንም ስትል በእኛ በሸሪአ ኒካ ካልታሰርን እንደምንል ሁሉ በእነሱ ደግሞ ሰማንያ ካልታሰርን ይሄ ነገር ድርጊት ልናደርግ አንችልም ትለዋል እንዴት እስከ ዛሬ እንደዚህ ጠብቄሽ እንዴት እንዴት ያለሽ በማለት ከዛ አለም አሰናብቷታል ማለት ነው። ሱብሓንላህ፣ የሚገርም ነው። ምንም ነገር የማይታወቅ ያውም በፌስቡክ የተተዋወቁ ቤተሰብ ዋን እንኳን እሺ ሁለት በዚህ ጋር እኛ ሴቶች አንዳንዴ በጣም ስተት አለን ማለት ነው፣ ስተት አለን ማለት ይቻላል። ሁላችሁንም አይጠቅስም አያቃትትም ብያለን። እዚህ ላይ መንገዱ ላይ ያለን እህቶች ግን ከሷ ልንማር ይገባል ማለት ነው። እንኳን ቤተሰብ ሳይሰማና ቤተሰብም ሰምቶ ራሱ ታውቃላችሁ። አሁን ላይ ያለ ትዳር እስከ ሶስት ወር ነው ይባላል፣ አባባሉ ራሱ ማለት ነው። ያው ያ እንግዲህ ቀደር ላህ ማየሻ ነው፣ አላህ የወሰነልንን ያክል እንቀመጣለን። አላህ በቃ ሲል ደግሞ ያው ቀዷና ቀደር ማመን አለብን ማለት ነው። ግን ቤተሰብን ሳናማክር ታውት ሺ እናትና አባት ልንፈራ እንችላለን። ኤግዛምፕል ለምሳሌ ክፍለ ሀገር ልጆች እንደዚህ ወይ ለማማከር ሀያ የሚባለው ነገር ከያዘን ብራዘሮች፣ ወንድሞች ወይ ደግሞ ዘመዶች ሳናማክር በቃ ያ ልጅ ይወደኛልና ምንም ክስተት አያደርግብኝም ብለን አምነን ልባችን ራሱ አምኖ እንደዚህ ለሱ እንደዚህ ማንበርከካችን ወላሂ በጣም እንገርማለን። እውነት ነው። አንዳንድ ይሄ የአረብ ሀገር ሴቶች እኮ በጣም የዋህ ናቸው የምንባለው አንዳንድ ላይ ይታያል ማለት ነው እንጂ እሷ እንግዲህ ሰማንያ ሳናስር ይሄን ነገር አናደርግም አለች። እሱ ደግሞ በዛን ሰዓት እንግዲህ ገድሏት አስቀምጥሏት። ያው እሷ አሁን ላይ ተይዟል ብለዋል። እንግዲህ ክሷ ታውቃላችሁ። ቤተሰብ እየናፈቀ ስንት አመት ተቀምጠን ነው ሁለት አመት ብለን አራት አመት የተቀመጥ እናቶች አለን። አራት አመት ብለን ስድስት አመት ስምንት አስር ከዛም በላይ የተቀመጠን ለአኸር ይሄ የተቀመጠን አለን ማለት ነው እንደዚህ ቤተሰብ ጋር ከሆነም ደግሞ ቤተሰብ ጋር ቤተሰቦቻችን ተቀብለውን ያን ነገር በማንም ሃይማኖት ስተት ስሮ የሚል የለም። በክርስቲያንም ቢሆን ሰማንያ ካልታሰረ እንደዛ፣ በእኛም ቢሆን ኒካ ካልታሰረ እንደዛ ማለት ነው። ስለዚህ ያች ልጅ እንግዲህ ቤተሰብ ታሁን ትመጣለች፣ ታሁን ትመጣለች ሲል ተዚህ አለም አሰናብቷታ አላቸዋለሁ። ስለዚህ ከዛ መንገድ ላይ ያለን እህቶች እንታቀብ። አታፍቅሩ አይደለም ተተፋቀርን፣ ቶሎ ብሎ ወደ ሰማኒያ ክርስቲያኖችም ሆነ ሙስሊሞችም ሆነ ይሄ ሰው እንግዲህ ማንኛችንም ቢሆን ጥንቅሽ አይደለም ተቀምሶ አይታይም። በቃ አንቺ ተወደሽው ፍቅር ካለሽ እውነተኛ፣ እሱም ደግሞ ላንቺ ሪስፔክት የሚያደርግሽ ፍቅር ካለው ከሆነ ወደ ስነ ስርዓቱ ወደ ትዳሩ መግባት እንጂ እንደዚህ እየተጅለጠለጡ ወድሻለሁ፣ አፈቅርሻለሁ፣ ያለ አንቺ መኖር አልችልም፣ ምግብም እኮ ከለከለኝ፣ ጉዞ አሉ አረ ውድ ቢላ እንደዚህ አሉ አፈቅቤ ልበጩቤ ቢባል ማለት ነው። እና ምን ልላችሁ ፈልጌ ነው ሀባይቢ እዚህ ክስተት ላይ ያለን እህቶች ከዘች እህታችን ትምህርት እንውሰድ እያልኳችሁ ነው። ስላዳመጣችሁኝ ሁላችሁንም ከልብ የማመሰግነው። በንግግር ይሰብካል እረሙኝ።